ከፊት ለፊት በሁሉም የምትታወቀው የመርቼዲስ አስደናቂ ሎጎ ተቀምጣለች። የመኪናው አፍንጫ ላይ የተሰራለት ኤልዲዲ ላይት ደግሞ መኪናው በተለይ በምሽት ልዩ ግርማ ሞገስ እንዲላበስ ያደርገዋል። የተገጠሙት መብራቶች የቀጣዩን ትውልድ ዲጂታል ላይት ቴክኖሎጂ የሚጠቀሙና እጅግ የረቀቁ ናቸው። ከኋላ ላለ መኪና፣ መንገድን ለሚያቋርጥ ተሳፋሪ እና ሌሎችም አስፈላጊ መልእክቶችን ለማስተላለፍ እና መረጃ ለመስጠት የሚያስችሉ ዘመናዊ ሰማያዊ መብራቶችም ናቸው። በጎንና በጎን ያሉ በሮችም እንዲሁ በጥንቃቄ የተሰሩ ተንሸራተው የሚከፈቱና ተሳፋሪዎች ምቾትና ነጻነት እንዲኖራቸው ተደርገው የተሰሩ ናቸው። የመኪናው ጎማን በረቀቀ የተርባይን ሲስተም ሰዎች ምቾታቸው ሳይጓደል ካሻቸው እንዲደርሱ በሚያስችል መልኩ የተሰሩና የተገጠሙ ናቸው። ስሙ ቫን ቢሆንም ከቅንጦቹ ሊሞዚኖች እንዲበልጥ እንጂ እንዳያንስ መርቼዲሶች አንዳንድ ነገሮችን ነገሮችን በጥንቃቄና የወደፊቱን ቴክኖሎጂ በመጠቀም ነው የሰሩት። ሙሉ ታሪኩን በመሿለኪያ ቲዩብ ያገኙታል።